እንደ ሀገር እያሰብን ያለነውን ብልጽግና እውን ለማድረግ እና እንደ ሀገር እያሰብን ያለነውን ከፍተኛ የሆነ ልማትና እድገት እውን ለማድረግ ከፍተኛ ዋጋ ካላቸው ውስጥ ትላልቅ ፕሮጀክቶች ወይም ሜጋ ፕሮጀክቶች ትላልቅ ፋይዳ ይኖራቸዋል። የህዳሴ ግድብ በአንድ በኩል የህዝቦችን የማድረግና የመቻል አቅም በማሳየት እንደ መንግስት ያለንን አቅምና ያለንን ፖቴንሻል በመግለጥ ትልቅ ሚና ይኖራቸዋል። በሁለተኛም በኩል ደግሞ የህዳሴ ግድብ የሚያመነጨው ኢነርጂ ለሌሎች ሴክተሮች፣ ኦልሞስት ሁሉም ሴክተር አሁን ያው ኢነርጂ ተጠቃሚ ነው። ለሌሎች ሴክተሮች ትልቅ የሆነ ትራንስፎርሜሽን እድል የሚፈጥር ነው። እንደ ሀገር እንደዚህ አይነት ፕሮጀክቶች ላይ ከፍተኛ ትኩረት ተሰጥቶ መሰራቱ የሚፈጥረው የሚኖረው ፋይዳ እና ሚና ከፍተኛ ነው። በአንድ በኩል ዜጎች ተሰባስበው አንድ ላይ ከመጡ ማንኛውም ሰው ትናንሽ አስተዋጽኦ ደምሮ ምን ያህል ትልቅ ስኬት ማሳካት እንደሚችል ያሳያል። የህዳሴ ግድብ ፕሮጀክት ፕሮጀክት ብቻ አይደለም ግድብ ብቻ አይደለም የምንለው በዚህ ምክንያት ነው። በአንድ በኩል ኢትዮጵያ በተለያየ ጊዜ ያው የሚችል ትውልድ መጥቶ ትልቅ ታሪክ ሰርቶ ለቀጣይ ዘመናት መነጋገሪያ የሚሆን የሚችል የሚቻልባት ሀገር ነች። ከአክሱምን የገነባው ትውልድ ላሊበላን ያነጸው ትውልድ እያልን ብንመጣ እና አድዋ ላይ የነጮችን ያሸነፈው ትውልድ እያልን ብንመጣ በየጊዜው የሚነሳ ትውልድ አለ። ታሪክን የሚቀይር ለሌሎች ለቀጣይ ትውልዶች መነሻ የሚሆን መደላድል የሚፈጥር ትውልድ ይመጣል። ይህንን ግን ቀጣይነት ባለው እየገነቡ መሄድ ትልቅ ትኩረት የሚፈልግ ነገር ነው። ከዚህ አንጻር የህዳሴ ግድብ ብዙ መልኮች አሉት። በአንድ በኩል ልማት ነው። ከዚህ በፊት ስንወረር ወይም ስንጠቃ ነው አንድ ላይ የምንቆመው። አሁን ለልማት አንድ ላይ መቆም የሚባል አዲስ ትርክት ፈጥሯል ማለት ነው። ይህንን ደግሞ የበለጠ እያጸናን መሄድ ያስፈልጋል። አሁን የህዳሴ ግድብ ያው ተጠናቀቀ፣ በከፍተኛ ድምቀት ተመርቋል። ዜጎች በትልቁ ተሳትፈውበታል። እንግዲህ ጉባ ላይ የተደረገው የምረቃ ስነስርዓቱ ብቻ ሳይሆን በዛኑ እለት በመላው ሀገራችን ሁሉም ዜጎች በነቂስ ወጥተው በከተሞች በመኪና ጥሩምባ፣ በፈረስ እና በመሳሰሉት ደስታቸውን ገልጸዋል። ከዛም በኋላ ከመስከረም አራት ጀምሮም በየክልሉ ሁሉም ኢትዮጵያዊ ያደረገውን አስተዋጽኦ በሚያሳይ መልኩ የግድቡን መጠናቀቅ በከፍተኛ ስሜት አክብሯል። ያው ግድቡ የተሰራ በሁሉም ኢትዮጵያውያን ተሳትፎ ስለሆነ ይህንን የሚመጥን የአከባበርና የምርቃት የምረቃ ስነ ስርዓት ተካሂዷል ማለት ነው። ይሄ አንድ ነገር ነው። ሁለተኛውና መሰረታዊ ነገር ግን ያው የህዳሴ ግድብ ፋይዳ የሚጎላው ህዳሴን የሚስተካከሉ ከህዳሴም የሚልቁ ተጨማሪ ስራዎችን መስራት ስንችል ነው። ቅድም ያወራሁት በትውልዶች መካከል ያለው ግጥጥሞች ማይፈጠረውም ተከታታይነት ያለው ስራ ስለማይሰራ ነው። አንድ ጊዜ የተደረገ የተገኘን ድል ሴሌብሬት ማድረግ እንዳለው ሆኖ ተጨማሪ ለድል መነሳሳት መፍጠር ያስፈልጋል። የህዳሴ ግድብ ዋነኛው ሚና መለካት ያለበት ለቀጣይ የህዳሴ ግድቦች ወይም ለቀጣይ የህዳሴ ግድብ የሚስተካከሉ ሀገራዊ ፕሮጀክቶች መነሻ ሆኖ ማገልገሉ ላይ ነው። ክቡር ጠቅላይ ሚኒስትር በምረቃው ላይ ያስተዋወቋቸው የ30 ቢሊዮን ዶላር ፕሮጀክቶችም ይህንን የሚያሳዩ ናቸው። በኢነርጂ፣ በማዳበሪያ፣ በትላልቅ መሰረተ ልማቶች፣ በአውሮፕላን ማረፊያ የሚሰሩት ስራዎች ይህንን ትልቅነት የበለጠ ከፍ እያደረጉ የሄዱ ናቸው። ህዳሴ ግድብ ለሌሎች ስራዎች መነሻ ሆኖናል ማለት ነው። ህዳሴ ግድብ ትልቅ ፕሮጀክት ነው። አሁን ደግሞ አምስት ስድስት ትላልቅ ፕሮጀክቶችን በአንድ ጊዜ እየጀመር ነው ያለ ነው። እነዚህ ነገሮች ሲጠናቀቁ በመሰረተ ልማት፣ በኢነርጂ በግብርና ምርታማነት እና በመሳሰሉት የሚኖረን ተሳትፎ ደግሞ የላቀ ይሆናል። እያንዳንዳቸው ፕሮጀክቶች ብናያቸው የአቶሚክ ኢነርጂ ለሰላማዊና ና ለኢነርጂ የሚያገለግለው የአቶሚክ ኃይልም ሆነ የነዳጅና የተፈጥሮ ጋዙ እንዲሁም ደግሞ የማዳበሪያው ፕሮጀክቶች ትላልቅ ትርጉም ያላቸውና ና የኢትዮጵያን ኢኮኖሚ ወደማይመለስበት ወይም ወደማይቀለበስበት የከፍታ ደረጃ የሚያደርሱ ፕሮጀክቶች ናቸው። ኢትዮጵያ የምትሰራቸውን ትላልቅ ታሪካዊ ጥፋቶች በአግባቡ ሰንዶ በማስተላለፍ ረገድ ክፍተት አለብን። አሁንም ላሊበላንም እንደተሰራ ነው፣ አክሱም እንደተሰራ ነው ሲባል እንዲህ ነው የሚባል በቃ የተጨበጠና ያለቀለት ማድረጃም ማናገኘው ብዙ ጊዜም በቀላሉ ማይገኘው አትሊስት በዚህ የተነሳ ነው ህዳሴ ግድብ የተሰራበት መንገድ በጣም ብዙ ተጋድሎ ያለፈበት መንገድ ነው። በአንድ በኩል እዛው ፕሮጀክት ሳይቱ ላይ ብቻ የሙያ የእውቀት የክህሎት ስራ ተሰርቷል፣ ተጋድሎ ተደርጓል። ያንን ተራራ ተፈጥሮ የሰጠንን ተራራ በድልድይ በመሸፈን ውሃን በመገደብ ኢነርጂ ማምረት የሚባለው የፕሮጀክቱ ሀሳብ በራሱ ብዙ እውቀት፣ ብዙ ክህሎት፣ ብዙ ጥረት፣ ብዙ ልፋት የሚፈልግ ነው። ሁለተኛ ማቴሪያሎችን ከወደብም ሆነ ከሌላ ቦታ ወደዛ ለማድረስ ብዙ ተጋድሎ ተደርጓል። በመንገድ ላይ ብዙ መስዋዕትነት የከፈሉ የጸጥታ ኃይሎች አሉ። በመንገድ ላይ ብዙ ዋጋ የከፈሉ አሽከርካሪዎች አሉ። በጣም በርካታ ባለሙያዎች በዚህ ሂደት ውስጥ ተሳትፈዋል። ሶስተኛው የህዳሴ ግድብን በሚመለከት በዓለም አቀፍ መድረክ የሚፈጠረውን ጫና ለመቋቋም ከፍተኛ የሆነ የዲፕሎማሲ ተጋድሎ ተደርጓል። ብዙ ባለሙያዎቻችን ከጡረታ እድሜያቸው ተመልሰው እንደገና በማገልገል ወጣቶች እውቀታቸውን እዛው እየተማሩ እዛው እየሰሩ በማገልገል በነፃ በማገልገልም በተቀጥሮ በሙያ በመስራትም በጣም በርካታ ተጋድሎ ተደርጓል። ህዳሴ ግድብን ለማኮላሸት የተደረጉ በርካታ ሴራዎችንና ደባዎችን ለማክሸፍ ብዙ ጥረቶች ተደርገዋል። ብዙ እንቅልፍ አልባ ለሊቶች ታልፈዋል። ብዙ መስዋዕትነቶች ተከፍለዋል። አካል ጎድሏል። ህይወት መስዋዕትነት ተከፍሏል። ላብ ተከፍሏል። ብዙ ነገር ነው መስዋዕትነት የተከፈለው። ከዚህም በተጨማሪ ይህንን ግድብ ለመስራት አስፈላጊ የሆነ ፋይናንስ ከየትም ሊገኝ ስለማይችል ሁሉም ካለው ከእለት ጉርሱ ከአመት ልብሱ ቀንሶ ለዚህ አስተዋጽኦ አድርጓል። ይሄም ከፍተኛ የሆነ ተጋድሎ ነው። ተማሪዎች የጠዋት ቁርሳቸውን ቀንሰዋል። የመምህራን ከአመት ደሞዛቸው ላይ ቆርጠው ልከዋል። የህክምና ባለሙያዎች፣ ሁሉም አይነት ገበሬዎች፣ ካላቸው እንስሳት አንዱን ሸጠው ለዚህ ግድብ አስተዋጽኦ አድርገዋል። ሁሉም በየመስኩና በየሞያው አስተዋጽኦ ያደረገበት መስዋዕትነት የከፈለበት ትልቅ ጉዳይ ነው። ይሄንን ግን በዚህ ልክ ገልጸን በዚህ ልክ ሰንደን ካላስተላለፍነው ነው ነገ ነገ ወዲያ የሚመጣ ትውልድ ይሄንን ተግዳሮቱንም ፈተናውንም የተጋፈጥነውን ችግርም፣ እና ያለፍነውን ተራራ በሚገባው ደረጃ ላይረዳው ይችላል። ስለዚህ ተሰንዶ መቀመጡ በጣም ኢምፖርታንት ነው። በአንድ በኩል ያለፍንበትን እና እያንዳንዱ አስተዋጽኦ ያደረገ አካልን ለማሳየት ትልቅ እድል ይኖረዋል። በሌላ በኩልም ደግሞ ነገ ነገ ወዲያ የተሻለ ፕሮጀክት ለሚሰሩ ሰዎች አባቶቻችንም ይሄንን አልፎ ነው የሰሩት ብለው እነሱም በተሻለ ሁኔታ እንዲሰሩበት እድል ይፈጥራል። ከዚህ አንጻር የኢትዮጵያ ፕሬስ ድርጅት አባይ ብርሃን ፈንጣቂው በሚል ያዘጋጀው መጽሐፍ ለዚህ ትልቅ መነሻ የሚሆን ነው። በእርግጥ ፕሮጀክቱ ግዙፍ ከመሆኑ አንጻር አንድ መጽሐፍ ብቻውን በምላት ሊገልጸው አይችልም። አሁን ያነሳዋቸው ዋና ዋና ዘርፎችን እንኳን ብቻቸውን ብንወስዳቸው እያንዳንዳቸው አንዳንድ መጽሐፍ ሊወጣቸው የሚችሉ አንዳንድ ጥራዝ ሊወጣቸው የሚችሉ ጉዳዮች ናቸው። ግን ለብዙ ጥናቶችና ለብዙ ጥራዞች መነሻ የሚሆን ግድቡን በሁሉም ዙሪያ መለስ በሆኑ መስኮች የተደረጉ ጥረቶችን፣ የታለፉ ተግዳሮቶችን እና የተገኙ ስኬቶችን የሚዳስስ መጽሐፍ ነው። ይህ መጽሐፍ በዚህ ደረጃ በመዘጋጀቱ ፕሬስንም እንኳን ደስ ያላችሁ ማለት ያስፈልጋል። እንደ ኢትዮጵያም ነው። እንደ ኢትዮጵያም ደግሞ ሁሉም አስተዋጽኦ ያደረገበት ግድብ ስለሆነ ይሄ አስተዋጽኦ ሄዶ ሄዶ ምን አይነት ትልቅ ተአምር እንደሰራ የሚያሳይ ነው። ወደፊትም ሌሎች ለጥናት ለሚሰሩ ሰዎችም ጥሩ መነሻ የሚሆን መጽሐፍ ነው ያዘጋጁት። ለዚህም ደግሞ ጥረታቸው የመንግስት ኮሚኒኬሽን አገልግሎትም ከፍተኛ አድናቆቱን ይገልጻል።